እንግዲህ የቀወጡ ነው። በነገራችን ለጉራኤ ግያገር ማለት ነው ጋይዝ፣ በዚህ ሰዓት በጣም ደስ ይላል። እንግዲህ ቅድም አብርሽ ቤት የተለቀቀ ቪዲዮ የውሸት እንደሆነ ያስታውቃል ማለት ነው። ይሁልኝ እዚህ አሁን ታገኛላችሁ። እነማን አቤላን ታገኛላችሁ። እዚህ አቤላም ቡሩኬ ማለ ቡሩኬ ማለት ከአይሚጋ የሚሰራ ሰሆን ከቅድም የመጣው ይህ ቪዲዮ የቆየ ነው። አሁን በዚህ ሰዓት ቡታጅራ ነው አሉት አብርሽ ታሞ አይደለም የማንም ለማስመሰል ነው የሰሩት። እና ታገኛላችሁ ሲ ማለት ነው አቤላል ቡርኬ። ኤዲት ስላደረግኩ ልቆረጥ ይችላል። ወደ ላይ ማለት ነው በቁመት ነው ፎቶ ያደረጉት፣ ምንድን ነው ቪዲዮ ያደረጉት እና ወደ ጎን ባረግ ይሻለኛል ለመሳስበው ማለት ነው። ዶቼ እና በጣም ምትገርመው ነኝ ያላቅም ይቀወጥ ነው ከነ ማርቲ ከነ ቤዚ ጋር ዩተቤላ ማለት ነው። ይሄ አስማሳይ ድሮም ጽጌና ብሩኬ ደግሞ እዚ እየቀወጡ ነው። ዩት በኢንስታግራም ገብታችሁ ማየት ትችላላችሁ ማለት ነው። አብሬሽ አልታመመም ቡታጅራ ነው አለ። ከነሱ በላይ ኮኛና እና ቃልና አላችሁ ካሜራ ላይ አልወጡም እንጂ አሉ። ከካሜራ ጀርባ ናቸው ብሩኬና ብሩኬ ሁለቱ ማለት ነው። ብሩኬ ካይሚ ጋር ምሰራና ከና ዛሬ የመጣ ማለት ነው። እዚህ ነው አለ እዚህ ነው አለ ብሩኬ ማለት ነው። ያኛ ከአብርሽ ጋር የሚሰራው ዛሬ የመጣ ማለት ነው። እሱም እዚህ ነው አለ። ገባችሁ አይደለ? ስለዚህ ንቁ ውዶቼ ንቁ። ገባችሁ አይደለ? ማንም ጥላቻ ያለብኝ አብርሽን በዚህ ሰዓት በቃ የውሸት ቪዲዮ የተለቀቀ ነው ይሄ አልቀበልም? እንደ አንድ ተመልካች አማናችሁም አላማናችሁም። ጥላቻ ግን አይደለም። ገባችሁ አይደለ ውዶቼ